ሰላም ጤና ይስጥልን፣ እየተከብራችሁ የጉራጌ ኒውስ ኔትወርክ ተከታታዮች፣ የሰዓቱን ዜና እንጀምር። ጉራጌ ኒውስ ኔትዎርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች፣ በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሶም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ ባክብሮት እየጠየቅን ወደ ዛሬ ዜናዎች እናልፋለን። አብራችን ሆኖ ቀዳሚውን ያለ ከተማው መስተዳደር እውቅና በከተማው የሚደረጉ ህገወጥ ግንባታዎች ለማስቆም የሚደረጉ ጥረቶች ዝቅተኛ መሆኑን ተገለጸ። በጉራጌ ዞን መዲና ወልቂጤ ከተማ ያለ ከተማው መስተዳደር ፍቃድ የሚደረጉ ህገወጥ ግንባታዎች አሁንም ተበራክተው ቀጥሏል ተብሏል። በተለይም በልዩ ወረዳው አስተዳደር አማካኝነት በከተማው ህገወጥ የቢሮ ግንባታዎች፣ የተቋማት እድሳት ይደረጋሉ። የልዩ ወረዳው አመራር በሚሰጡት ፍቃድ ህገወጥ የመኖሪያ ቤቶች የንግድ ቤቶች ሳይቀር በከተማው በተለያዩ ቦታዎች ግንባታ እየተደረጉ መሆኑ የጄኔን ምንጮች ገልጿል። የውልቅጤ ከተማ መስተዳድር ይህን ህገወጥ ግንባታዎች ለማስቆም የሚያደርገው ጥረት በጣም ዝቅተኛ መሆኑም ተገልጿል። የልዩ ወረዳው አስተዳደር በከተማው የሴክተር መስሪያ ቤቶች ግንባታ ለመስራት ህገወጥ የመሰረተ ድንጋይ በመጣል እንቅስቃሴ ሲያደርጉ በክልሉ መንግስት ትእዛዙ ቢቆምም እንደገና በራሳቸው ፍቃድ ግንባታው ለመጀመር ጥረት ሲያደርጉ ታይተዋል ተብሏል። የልዩ ወረዳው ህገወጥ እንቅስቃሴ በከተማው ህዝብ በተደጋጋሚ ጊዜ ለከተማው መስተዳደር መድረሱንም ምንጮች አስረድተዋል። የልዩ ወረዳ የጸጥታ ኃላፊና የፖሊስ አዛዥ በከተማው ለሚደረጉ ህገወጥ ግንባታዎች ከለላና ሽፋን በመስጠት ቀዳሚ መሆናቸውም ተነግሯል። አሁንም በከተማው ህገወጥ ግንባታዎች የሚያደርጉ አካላት ለመቆጣጠር የከተማው መስተዳደር ፈጣን የቁጥጥር ስራ ማድረግ አለበት የተባለ ሲሆን ከአቅም በላይ የሆኑ ችግሮች ሲኖሩ ከዞኑና ከክልሉ ጋር በመሆን መፍታት አለባቸው እንጂ ችግሮቹ ስር እንዲሰዱ መጠበቅ አግባ አይደለም ተብሏል። ዳግም ግንባታው ለመጀመር የተደረገው ጥረት በክልሉ መንግስት ትእዛዝ መቆሙና በከተማው ከሚደረጉ ህገወጥ ግንባታዎችና ዘረፋዎች ጋር ስማቸው በተደጋጋሚ ጊዜ የሚነሳው የልዩ ወረዳ የፀጥታ ኃላፊና የፖሊስ አዛዥ በከተማ ኮማንድ ፖስት መያዛቸውም ተገልጿል። በተለይም ህገወጥ ታጣቂዎች ከተማው ላይ ዘረፋ ሲፈጽሙ ኃላፊነታቸው አልተወጡም በሚል ቅሬታ ሲቀርብባቸው የነበሩ ኃላፊዎች መሆናቸውም ሲገለጽ ቆይቷል። የዞኑ አስተዳደር በህፃናትና ሴቶች ላይ በተደጋጋሚ ጊዜ ወንጀል የሚፈጽሙ አካላት ለህግ እንዲያቀርብ ተጠየቅም። በጉራጌ ዞን በተለያዩ ወረዳዎች በህፃናትና ሴቶች ላይ የሚፈጽሙ ተደጋጋሚ ወንጀሎች እንዲቆሙና የዞኑ አስተዳደር ወንጀለኞች ለህግ እንዲያቀርብ ተጠይቋል። ሰሞኑም በዞኑ በችሃ ወረዳ ዳቁነ ሰፈር ሚካኤል ቤተክርስቲያን አካባቢ በዘጠኝ ዓመት ህፃን ላይ የተፈጸመ አሰቃቂ ድርጊት አንዱ ነው ተብሏል። ህፃን ሰኪናሙራድ ማንነቱ ባልታወቀ ሰው በቀን 19 2018 ዓ ም በለተሩ በጭካኔ ተገድላለች፣ ብለዋል ምንጮች። በአካባቢው እንዲህ አይነት የጭካኔ ድርጊቶች የተለመደ ባይሆንም ከቅርብ ጊዜ ጀምሮ የሚታዩ የወንጀል አይነቶች ፈጣን ህጋዊ እርምጃዎች የሚፈልጉ ናቸው ተብሏል። የወረዳ ፖሊስ የህፃን ሰኪን አሳዛኝ ግድያ በተመለከተ ምርመራ ላይ እንደሚገኝም ጄኔን የደረሰው መረጃ ያሳያል። ከቅርብ ጊዜ ጀምሮ የሚታዩ የጭካኔ ድርጊት ፈጻሚዎች ላይ የማያዳግም አስተማሪ እርምጃ መውሰድ ይገባል የተባለ ሲሆን፣ በጭካኔ የተገደለችው የህፃን ሰኪና ሞትም ፍትህ ያገኙ ዘንድም ተጠይቋል። ከዚህ በተጨማሪ በዞኑ በኖመር ወረዳ በአንድ ግለሰብ አማካኝነት ብዙ ወጣት ሴቶችና እናቶች ላይ የወሲብ ጥቃት የፈጸመ ግለሰብ ለህግ እንዲቀርብ ነዋሪዎች ጠይቋል። ግለሰቡ በወረዳው በርካታ ሴቶች ላይ ያስገድዶ መድፈር ወንጀል መፈጸሙን ተነግሯል። ለወረዳው የጸጥታ አካላት በተደጋጋሚ ጊዜ ቅሬታ ቢደርስም ወንጀለኛው በቁጥር ስራ አለሟሉ ብዙዎችና ሳዘንም ነዋሪዎች አብራርተዋል። ግለሰቡ ከዚህ ባለፈ የስርቁት ወንጀል ላይ የተሳተፈ መሆኑም ተነግሯል። ይህ በእንዲህ እንዳለ የወርዳው የጸጥታ ጽፈት ቤት ኃላፊዎች ግለሰቡ በፍጥነት ለህግ ከማቅረብ ይልቅ ወንጀሉን ወደ ማህበራዊ ሚዲያ መውጣቱን ያላስደሰተው በሚመስል መልኩ ግለሰቡ ለመያዝ ያደረግኩት ጥረት አልተሳካም የሚል መግለጫ መስጠቱን በአካባቢ ነዋሪዎች ዘንድ ቅሬታ ማንሳቱም ተገልጿል ብመሆኑም ብዙኑ በተለያዩ አካባቢዎች ተደጋጋሚ ወንጀል የሚፈጽሙ አካላት ለህግ በማቅረብ አስተማሪ እርምጃ እንዲወሰድ ለዞኑ አስተዳደር ጠይቋል። በጌታ ወረዳ ከ30 ሚሊዮን ብር በላይ የፈጀው የትምህርት ቤት ግንባታ መጠናቀቁን ተገለጸ። በጉራጌ ዞን በጌታ ወረዳ ከ30 ሚሊዮን ብር በላይ የተገነባው የስኩት ሁለተኛ ደረጃ ትምህርት ቤት ህንፃ ግንባታ በወረዳው መንግስት እንዲሁም ማህበረሰብ ትጋትና ትብብር መጠናቀቁን ተገልጿል። ትምህርት ቤቱ የመማር ማስተማር አገልግሎት መስጠት ሲጀምር የመማሪያ ክፍል ጥረት በመቅረፍ የትምህርት ውጤት እንዲሻሻል የሚያደርግ መሆኑን ተገልጿል። በወረዳው በባለፈው ዓመት ትምህርት ለትውልድ ንቅናቄ የመንግስት የማህበረሰቡ፣ የባለሀብቱ ሀብቱ፣ የበጎ አድራጊ ድርጅቶችና የቀድሞ ተማሪዎች ህብረት በማስተባበር ከመቶ 3 ሚሊዮን ብር በላይ የትምህርት ልማት ስራ መከናወኑን ተብራርቷል። በአካባቢ የነበረው የህዝብ ቁጥርና የትምህርት ፍላጎት መነሻ በማድረግ ትምህርት ቤቱ ከአንደኛ እስከ ስምንተኛ ክፍል ይሰጥ ከነበረበት ወደ 12ኛ ክፍል እንዲያድግም ተደርጓል። ይህንን ተከትሎ በትምህርት ቤቱ የመማሪያ ክፍል ጥረት በመኖሩ ምክንያት ተጨማሪ ህንፃ ለመገንባት ተወስኖ ወደ ስራ ቢገባም ለ10 ዓመታት ስራውን ተስተጓጉሎ እንደነበረም ተነግሯል። ለአመታት ሲጉላላ የነበረው ትምህርት ቤት ባለ ሁለት ወለል ህንፃ ከ30 ሚሊዮን ብር በላይ በፈጀ ወጪ ተገንብቶ በመጠናቀቁ በቅርቡ ስራ እንደሚጀምርም ወረዳው አስታውቋል። በሩብ ዓመቱ በመዲናዋ በተከሰቱ የትራፊክ አደጋዎች 8853 የንብረት አደጋ መድረሱን ተገለጸ። አዲስ አበባ ከተማ ፖሊስ 1171 ሰዎች ምንም አይነት መንጃ ፍቃድ ሳይኖራቸው ሲያሽከረክሩ ተገኝተው እርምጃ እንደተወሰደባቸው አስታውቋል። ከፍጥነት ወሰን ገደብ በላይ ማሽከርከር፣ አልኮል መጠጦች ጠጥቶ ማሽከርከርና ያለመንጃ ፍቃድ ማሽከርከር ለአደጋው መባባስ ምክንያት እንደሆኑ ጠቅላይ መምሪያው ገልጿል። መቶ አመቱ 172 አሽከርካሪዎች ከመጠን በላይ አልኮል ጠጥተው ሲያሽከረክሩ መገኘታቸውን የገለጸው ፖሊስ 14695 ከፍጥነት ወሰን በላይ እንዲሁም 1171 ደግሞ ምንም አይነት መንጃ ፈቃድ ሳይኖራቸው ሲያሽከረክሩ ተገኝቶ ተገቢውን እርምጃ ተወስዶባቸዋል ብለዋል። በአደጋው በሰዎች ህይወትና አካል ላይ ከደረሰው ከፍተኛ ጉዳት በተጨማሪ በህዝብና በመንግስት ንብረቶች ላይም ጉዳት የደረሰ መሆኑ ገልጾ በተለይም የትራፊክ ፍሰቱን ለማሳለጥ እንዲያስችሉት ታቅዶ በርካታ ወጪ ወጥቶባቸው በለሙ የኩርድ ልማት ስራዎች ላይ አደጋው እየተባባሰ መምጣቱ ጠቁሟል። ለአብነትም የቦሌ ኤርፖርት መንገድ ልዩ ትኩረት ተሰጥቶ ከለሙ መንገዶች አንዱ መሆኑ የገለጸው ጠቅላይ መምሪያው፣ ሆኖም በግድለሽነትና በተለይም አልኮል ከመጠን በላይ ጠጥተው ሲያሽከረክሩ በነበሩ አሽከርካሪዎች መንገዱን ለማስዋብ በተተከሉ የውብ ዛፎች፣ በከፍተኛ ወጪ በተሰሩ የኤሌክትሪክ መስመሮችና ንብረቶች፣ እንዲሁም በሌሎች የልማት ስራዎች ላይ ከፍተኛ ጉዳት እየደረሰ መሆኑ አመላክቷል። በፌዴራል መንግስትና በህወሀት መካከል ያለው መካረር ዳግም ወደ ጦርነት ያምራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባሉ የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቀረበም። ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው ሀገሪቱ የሚገኙ ተፈናቃዮች የመመለስ ኃላፊነቱ እንዲወጣ ጉዳዩ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። ሀገር በቀል የሰብአዊ መብቶች ተሟጋች ተቋሙ ይህን ያስታወቀው ጥቅምት 24 2018 ዓ ም አዲስ አበባ በሚገኘው ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ነው። ድርጅቱ ጋዜጣዊ መግለጫ የሰጠው ተቀማጭነታቸው በውጭ ሀገራት ያደረጉ የሲቪል ማህበረሰብ ድርጅቶች ጥምረት ከሆነው ትግራይ አካውንታቢሊቲ ኮሊሽን ጋር በመተባበር መሆኑ ገልጿል። ጋዜጣዊው መግለጫ የተዘጋጀው በትግራይ ክልል ለሁለት ዓመታት ያህል የቆየው ጦርነት የተጀመረበት አምስተኛ ዓመት እንዲሁም የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት ምክንያት በማድረግ መሆኑን ድርጅቱ ጠቅሷል። የፕሪቶሪያ የሰላም ስምምነት በትግራይ ክልል የነበረው ጦርነት ያስከተለውን የሰው እልቂት፣ የኢኮኖሚ ውድመት እንዲሁም ሰፊ ማኅበራዊ ቀውስ ማስቆሞ በአዎንታዊ እንደሚመለከቱት የቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት አስታውቋል። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበረውን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔት ጋር ስለሆነ እናመሰግናለን። ከም ጊዜ